ህልምሽን የሚያዩት በጣም ብዙ ሰዎች ናቸው። ሰዎች ቢከለክሉሽ የሆነ ነገር ቢሆን የማይቀሩ ነገሮች አሉ፣ ምክንያት የሚሆኑ እዛ ጉሊት ላይ ቁጭ ብላ የምትነገደዋ ሴት፣ ከዛ ደግሞ ከፍታ ላይ የወጣችው ሴት ሁለቱም የጊዜና የሁኔታዎች የአጋጣሚዎች ልዩነት ነው። አታቂውማ የት ጋር እንደምትደርሽ አታቂውም። ከአንቺ ከወጣ ማንን እንደሚነካ አታቂው። ስለዚህ ፕሮግራም ሰራ ቢያንስ አንድ ሰው እነካለው እኔ ብዙ ጊዜ እጠየቃለሁ። ሰው እንዴት ራሱን ራስ መተማመኑን ያሳድጋል፣ ወይም በራስ የሚተማመን ሰው እንዴት ይሆናል? ብዙም አቃቸው በራሳቸው የተማመኑ መስለው የሚታዩኝ ሰዎች ዋጋ ከፍለው እርና አድርገውት ነው እዛ ቦታ ላይ የቆሙት። አንዳንዴ ላልተሰጠነው ነገር እንታገላለን። ለተሰጠሹ ነገር ዋጋ ትከፍያለሽ። እሱም ራሱ ደግሞ ፈልጎሽ ይመጣል። አንዳንድ ጊዜ እናቶች በጣም ሲያዝ ነው ወላጆች ሲያዝ ነው ወልደ ወልደሽ ሚሉ ነገሮች አሉ፣ አይደለ? ዝም ብለው አይደለም የመጡት። በቤት ውስጥ ያሉ የእናትና የአባት የቤተሰብ አንድነት ችግር ሲኖር ልጆቹ ጋር ታየዋልሽ። የት ነው ሄደው የተነፈሱት እነዚህ ልጆች?